የደጉዓ ተምቤን ወጣቶች ለውጥን ትደግፋላችሁ በሚል የመቋቋሚያ አመራታቸው ሊቀሟቸው የነበሩ አካላትን በማባረር ታሪክ መስራታቸው ተገለጸ። ትናንትና ሰኔ 5 2017 ዓ.ም ተምረት የደጉዓ ተምቤን ወረዳ ሰረጣቢያ አስተዳዳሪ የሆነው ወዲ ገብሩ የተባለ ከፖሊሶች ጋር በመሆን ከዓመታት በፊት የመቋቋሚያ መሬት የተሰጣቸውን ወጣቶች ለውጥ እንትደግፋላችሁ በማለት የመሬት ይዞታቸውን ለመንጠቅ ወደ ስፍራው ሄደው የነበረ ሲሆን ይህንን የሰሙ የጣቢያ ወጣቶችና ህዝብ ሁሉም በአመፅ ከቤቱ ወደ አደባባይ መውጣቱን ተገልጿል። በዚህም መሰረት ፖሊስ አድማውን አስተባብረዋል ያላቸውን ወጣቶች በቁጥጥር ስር ለማዋል ቢሞክርም በቁጥጥር ስር ሊያውል አልቻለም። ፖሊስ አመፁን ለበተን አምስት ጥይት ወደ ሰማይ ላይ የተኮሰ ቢሆንም ህዝቡ ግን ሊበተን አልቻለም። አንድ ወጣት አስረው ወደ ሀገረ ሰላም እንደወሰዱትም የጣቢያው ህዝብ ወጣቱን ካልፈታችሁት መንገድ እንዘጋለን በማለት ከሀገረ ሰላም ወደ አብይ አዲ የሚወስደው ትልቁ አስፋልት ዘግተውት ለሰዓታት ያክል ሲቆዩ የጣቢያው ኃላፊዎች በፍርሃት ወደ ሀገረ ሰላም ሞተር ሳይክል ልከው ወጣቱን ፈተውታል እነዚህም አካላት ከስፍራው ባህፍረት እንደተመለሱ ተገልጿል ህዝቡም መንገዱን ከፍቶ ተሽከርካሪዎች እየተንቀሳቀሱ እንደሆነም ተገልጿል የፌዴራል መንግስት ለትግራይ ህዝብ ሊደርስለት ይገባል ሲሉ ወይዘሮ ኬርያ ኢብራሂም ገለጹ። ህወሀት እኛ ከሌለንባት ትፍረስ ተባለ ፈረሰች፣ ትግራይም እኛ ከሌለንባት ትከፋፈል እንደተባለ እየተከፋፈለች ትገኛለች ሲሉ የገለጹት የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬርያ ኢብራሂም ከኤንቢሲ ኢትዮጵያ ጊዜ ግስ ፕሮግራም ጋር በነበራቸው ቆይታ በትግራይ አሁናዊ ሁኔታና አጠቃላይ በኢትዮጵያ ፖለቲካ ብዙ ሀሳቦችን አንጸባርቀዋል። ወይዘሮ ኬርያ ኢብራሂም አክለውም የትግራይ ህዝብ አለሁ የሚለው አጥቷል፣ የፌዴራል መንግስት አለው ሊለው ይገባል ሲሉ ተደምጧል። ወይዘሮ ኬርያ ኢብራሂም ወደ ትግራይ ለፓርቲ ስራ ሄደው ወደ ፌዴራል ካልተመለሱት ተመለሱት የህወሀት ከፍተኛ አመራሮች ተጠቃሽ ናቸው። በዚህም ከፌዴሬሽን ምክር ቤት አፈ ጉባኤነት ሽመታቸው በራሳቸው ፍቃድ መልቀቃቸው ይታወሳል። በኢትዮጵያ የአሜሪካ አምባሳደር ማሲንጋ በቅርቡ ከድሮን ጥቃት ጋር በተያያዘ ኤምባሲያቸው ያወጣው መግለጫ በስህተት ነው ሲሉ ገለጹ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ኤምባሲያቸው ግንቦት 15 ቀን 2017 ዓ.ም የፌዴራል መንግስት በዜጎች ላይ የሚፈጽመው የድሮን ጥቃት አስቸኳይ እንዲቆም የሚል የተላለፈው መልእክት በስህተት ነው ሲሉ ገልጸዋል። መልእክቱ በአስተዳደራዊ ስህተት የተካተተ ነበር ሲሉ በምክንያትነት አስቀምጠዋል። ስህተት ነበር ስህተት ነበር ከማለት ውጭ ምንም ተጨማሪ የሚገለ

በመጀመሪያ የተጻፈውን የመግለጫውን ረቂቅ ነበር የተጠቀሙት። እኔ ያላየሁትና ያላጸደቅኩትን ነው የተጠቀሙት። ይህም በአስተዳደራዊ ችግር የተፈጸመና እንዳለመታደል ሆኖ ተላለፈ ሲሉ ትናንትና ሰኔ አምስት ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ተናግረዋል። በመጀመሪያ ኤምባሲያቸው ያሰራጨውን መረጃ የፌዴራል መንግስት በዜጎች ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም የሚል ሀሳብ የነበረው ቢሆንም ከሰዓታት በኋላ ይህ ሀሳብ እንዲነሳ ተደርጓል። በወቅቱ ኤምባሲያቸው ይፋ ባደረገው የአምባሳደሩ መልእክት ለኢትዮጵያ የእርስ በርስ ግጭቶች ዘላቂ መፍትሄዎች ለማምጣት ለህዝቦቿ ቅድሚያ ትኩረት መስጠት ይሻል ማለታቸው ይታወሳል። በተለይም ደግሞ የፋኖ ኃይሎች ተጨባጭና ሰላማዊ ግብ ያላቸው ጉዳዮችን እንዲያቀርቡ አሜሪካ ትጠይቃለች ያሉት አምባሳደሩ፣ በኦሮሚያ የሚካሄደው ጦርነት ለማስቆም የኦሮሞ ነጻነት ግንባር የጀመረውን ድርድር እንዲያስቀጥል ሲሉም አሳስበዋል። አምባሳደሩ በትናንትናው መግለጫቸው በኤምባሲያቸው በኩል በኢትዮጵያ ለሚንቀሳቀሱ ታጣቂ ኃይሎች ለቀረበው የሰላማዊ ውይይት ጥሪ አስመልክተው በሰጡት ያዩት ከተወሰኑ የኦሮሞ ነጻነት ተዋጊ ቡድኖችና ከአንዳንድ የፋኖ ታጣቂ ቡድኖች በኩል አዎንታዊ ምላሽ ማግኘታቸውና ተስፋ እንዳላቸው አስታውቀዋል። በእርግጥ ብዛት ያላቸውና ዘርዘር ያሉ ቅድመ ሁኔታዎችን አቅርበዋል ያሉት አምባሳደሩ ይህንን የምመለከትበት መንገድ ግን ኢትዮጵያ ከምን ጊዜም በላይ ወደ ተሻለ የሂደት ምዕራፍ ቀርባለች ብዬ ነው ሲሉ ገልጸዋል። ብዙውን ጊዜ እንደነዚህ ያሉ ብዛት ያላቸውና ዘርዘር ያሉ ቅድመ ሁኔታዎች የሚቀርቡት ለህዝብ ፍጆታ መሆናቸውን ገልጸው በኤምባሲው በኩል ለተላለፈው መግለጫ ትኩረት መስጠታቸው በሀሳቡ እንድንገፋበት እንጂ እንድንተወው የሚያደርግ አይደለም ብለዋል። አክለውም በዚህ ጊዜ እነሱም ሆኑ የፌዴራል መንግስት ይህንን የበለጠ ተጨባጭ ለማድረግ መንገድ መፈለግ አለባቸው ብለዋል። በመጨረሻም ይህንን በጉጉት እንጠብቃለን ሲሉ ገልጸዋል። በህንዱ የአውሮፕላን አደጋ ከ242 ተሳፋሪዎች 241 ሲሞቱ አንድ ሰው ብቻ በህይወት መትረፉን ኤር ኢንዲያ

የህንዱ ኤር ኢንዲያ ከ242ቱ ተሳፋሪዎች መካከል አንድ ሰው በህይወት ሲተርፍ 241 አለቁብኝ ሲል መሪር ሀዘኑን ገልጿል። ይህንን ሳሳውቃችሁ በከባድ ሀዘን ውስጥ ሆኜን ያለው ታታ ኩባንያ ብቸኛው ከአደጋው የተረፈው ግለሰብ በሆስፒታል ውስጥ ህክምና እየተደረገለት ነው ብለዋል። ከአደጋው የተረፈው ዜጋ መነሻው ከህንድ ሆኖ ዜግነቱ ብሪታንያዊ መሆኑም አየር መንገዱ እወቁልኝ ብለዋል። አየር መንገዱ 230ዎቹ ተሳፋሪዎች መሆናቸውንና አስራ ሁለቱ ደግሞ የአውሮፕላኑ ሰራተኞች እንደነበሩ አረጋግጧል። አደጋውን ተከትሎ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በምንም ቃል የማይገለጽ የከፋው ክስተት ብለውታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ማስፈሪ አደጋ ተከስቷል በሚል ሀዘናቸውን ገልጸዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ፣ የሩሲያው ፕሬዚዳንት ቪላዲሚር ፑቲን፣ የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ፣ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ እና የአውሮፓ ህብረት ኮሚሽን ኦርሱላ ቮንዲኦር ሊዮን እንዲሁም የአፍሪካ ህብረት ዋና ጸሐፊ መሐመድ አሊ ዮሱፍ ሀዘናቸው ከገለጹ የተቋማትና የሀገራት መሪዎች መካከል ይገኙበታል። ግብጽ ለጋዛውያን ድምጽ ለመሆን ያለመ ጉዞ ለማድረግ ያቀዱ አክቲቪስቶችን ማገዷ ተሰምቷል። የግብጽ ባለስልጣናትና የመብት ተሟጓቾች በሲና በረሃ በኩል የ50 ኪሎሜትር ጉዞን በማድረግ ወደ ጋዛ ለማቅናት ያቀዱ በሺዎች የሚቆጠሩ ሰዎችን ማባረራቸው ገልጸዋል። ይህንን የጉዞ አዘጋጆች ጉዞውን የመሰረዝ እቅድ እንደሌላቸው ተናግረዋል። በሺዎች የሚቆጠሩ የመብት ተሟጋቾችና አክቲቪስቶች ዓለም አቀፋዊ ጉዞ ወደ ጋዛ በሚል መሪ ቃል በጋዛ እየደረሰ ያለውን ሰብአዊ ቀውስ ለመቃወም ያለመ ጉዞ ዛሬ ለማድረግ ውጥን መያዛቸው ይታወቃል። ከሰማንያ በላይ ሀገራት የተውጣጡ ዜጎች በሚሳተፉበት ጉዞ ቢያንስ አራት ሺህ በላይ ሰዎች ይሳተፉበታል ተብሎ እንደሚጠበቅ አዘጋጆቹ ተናግረዋል። ጉዞው በጋዛ እየደረሰ ያለው ሰብአዊ ቀውስ ዓለም አቀፍ ትኩረት እንዲያገኝ በራፋ ያለውን መተ ፊያን ለመክፈትና እርዳታ እንዳይገባ የተጣሉ ክልከላዎች እንዲነሱ ጫና ለመፍጠር ያለመ ነው ሲል የዘገበው ዋሽንግተን ፖስት ነው። የጣሊያንኗ ጠቅላይ ሚኒስተር ከሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ዋና ጸሐፊ ጋር ተገናኙ። የጣሊያንኗ ጠቅላይ ሚኒስተር ጆርጂያ ሜሎኒ ከሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ ጋር በሮም ተገናኝተዋል። ከሜሎኒ ጽፈት ቤት የወጡ መረጃዎች እንደጠቆሙት የስብሰባው ዋና ዓላማ በሚቀጥለው ወር በኔዘርላንድ ሄግ በሚደረገው የኔቶ አባላት ሀገራት ስብስብ ቅድመ ዝግጅት ለማድረግ እንደሆነ አመላክቷል። ማርክ ሩቴና ሜሎኒ በጋራ ደህንነት ላይ ያተኮረ ውይይት በማድረግ የኔቶን የመከላከያ በጀት ለመጨመርና ህብረቱ ራሱን የሚከላከልበትን መንገድ ለመፍጠር መክረዋል ተብሏል። ጣሊያን ለሰሜን አትላንቲክ የጦር ጥምረት ኔቶ 1.5 በመቶ የመከላከያ ወጭ በማውጣት ዝቅተኛ ሀገር እንደሆነች ይታወቃል። ኔቶ ከህብረቱ አባል ሀገራት ሁለት በመቶ ለወታደራዊ ወጭ እንደሚሰበስብ የሚታወቅ ሲሆን ዶናልድ ትራምፕ ከመጡ በኋላ 5 በመቶ ማውጣት አለበት ማለታቸውን ተከትሎ ህብረቱ ፈተና ውስጥ እንደሆነ እየተነገረ ይገኛል። እስራኤል በኢራን ላይ ጥቃት ፈጸመች። የእስራኤል ጦር በኢራን ወታደራዊና የኒውክሌር ቦታዎች ላይ ከፍተኛ ጥቃት መፈጸሙን አስታውቋል። የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ እንዳሉት ወታደራዊ ዘመቻው አስፈላጊ እስከሆነ ድረስ ይቀጥላል ሲሉ ተደምጠዋል። ሌሊቱን የተከሰቱ አበይት ክሰቶች የሚከተሉት ናቸው። በጥቃቱ ሁለት የኢራን የኒኩሌር ሳይንቲስቶች ተገድለዋል። የኢራን ታስኒም የዜና ወኪል የኒኩሌር ሳይንቲስቶቹ መሐመድ መህዲ ቴሄራንቺና ፌሬይዶን አባሲ በእስራኤል ጥቃት መገደላቸው ዘግበዋል። እስራኤል ኢራን የኒኩሌር ጦር መሳሪያ እንዳታ አለማ ለመከልከል የኢራንን የኒኩሌር ኢላማዎች መምታቷን አስታውቃ የኢራን አዛዦችና የሚሳኤል ፋብሪካዎችን መምታቷ አስታውቃለች። የኢራን መገናኛ ብዙሃንና እማኞት በጥቃቱ ሕፃናትን ጨምሮ የሞቱ ሰዎች እንዳሉ በመግለጽ በኢራን ዋና ከተማ ፍንዳታ እንደተሰማም ዘግበዋል። የኢራን ፕሬስ ቲቪ ሀገሪቱ ናታንዝ የኒኩሌር መስሪያ ቤት በእስራኤል ጥቃት እንደደረሰበት ገልጸዋል። የኢራን ታስኒም ዜና ወኪል እንዳስታወቀው ከሆነ ደግሞ ባለስልጣናቱ በኢማም ኩሚኒ ዓለም አቀፍ አውሮፕላን ማረፊያ በረራዎች መታገዳቸው ነገር ግን ተቋሙ በቀጥታ በእስራኤል ጥቃቶች እንዳልተጎዳ ዘግበዋል። የእስራኤል ጠቅላይ ሚኒስ ሚኒስተር ቤንያሚን ኔታንያሁ ድርጊቱን በሀገሪቱ ታሪክ ውስጥ ወሳኝ ጊዜ በማለት በኢራን ላይ የተፈጸመው ጥቃት በተቀዳ የቪዲዮ መልእክት አስታውቋል። እስራኤል በኢራን ላይ የወሰደችው እርምጃ የሚነሳ አንበሳ በማለት ጠርታዋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ እስራኤል በኢራን ላይ የፈጸመችው ጥቃት የአንድ ወገን እርምጃ ነው፣ ዋሽንግተን አልተሳተፈችበትም ሲሉ ቴሄራን በአካባቢው ያሉ የአሜሪካን ጥቅምና ሰራተኞችን ላይ በማነጣጠር ጉዳት እንዳታደርስ አሳስበዋል። ኪም ጆንግ ኡን ፑቲንን ውድ ጓደኛና ጓድ ሲሉ ጠሯቸው። የሰሜን ኮሪያው መሪ የሩሲያን ቀን አስመልክተው በላኩት እንኳን አደረሳችሁ መልእክት የሁለቱን ሀገራት ግንኙነት በደም የተገነባ ወዳጅነት ሲሉ አወድሰውታል። ሩሲያ ወንድም ሀገር እንደሆነች ያነሱት መሪው የተለመደው የዲፒአርኬ ሩሲያ ግንኙነት የሩሲያን ሉዓላዊነትና የግዛት አንድነት ለመጠበቅ በተደረገው ፍትሐዊ ቅዱስ ጦርነት የሁለት ሀገራት ወታደሮች በከፈሉት ደም ይበልጥ ተጠናክረዋል ብለዋል። ኪም ጆንግ ኡን እኔና የኮሪያ ዲሞክራሲያዊ ህዝብ ሪፐብሊክ የማይናወጥ ድጋፋችን ለእርስና ለሩሲያ ፌዴሬሽን እንሰጣለን ሲሉ ተናግረዋል ሲል ስፑትኒክ ዘግበዋል። የተከበራችሁ የሶሊዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተላቸው የቆያችሁ ይመስል ነበር። እስካሁን ከእኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሊዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።